ይህ ጋርንቻ ስፖርት እና ዜና ነው። ጋርንቻ ስፖርት እና ዜና ከረጅም ጊዜ መቋረጥ በኋላ ድጋሜ ወደ አየር ተመልሷል። በዛሬው ፕሮግራማችን አንድ የሀያ አመት ወጣት በሲና በረሃ ያጋጠመውን ስቃይ እየላችሁ ቀርብ ያለው አለሜ ቡቃያ ነኝ አብራችሁን ቆዩ። ጎንደር ጠገዴ እትብቱን የቀበረ የደጉን አርማጭሆ ፍቅርና ጀግንነት ጠጥቶ በልቶ ጠግቦ ያደገ ጠይም አጠር ያለ መልከ መልካም ወጣት ያደገበት ምድር ቢጎረብጠው አስተዳደሩ አላስቀምጥ ቢለው፣ ቀየውን ለቀቀ፣ ቦርደር ተሻገረ፣ ኢትዮጵያን ተሰናበተም፣ የሱዳንን መሬት ረገጠም። ጉዞውን ሱዳን ላይ መግታት ነበር ሲነሳ ያሰበው። መተማ አካባቢ የምትገኘው ጉርሻ የምትባል የሱዳን ከተማ ሲደርስ ፍላጎቱ እንደተሳካ አምኖ ተቀበለም! እዚች አነስተኛ ከተማ ውስጥ የጠበቀው ግን ያልጠበቀው ሆኖ አረፈው። አማርኛን አቀላጥፎ የሚናገረው ሱዳናዊ ፖሊስ በወዳጅነት ሲቀርበው እያበላ እያጠጣ ለአንድ ሳምንት ሲሞክተው ለሽያጭ እያዘጋጀው እንደሆነ ይህ ወጣት አልተገነዘበም ነበር። ይህ የሱዳን ፖሊስ ይህን ታዳጊ ወጣት ከሌላ አንድ ኢትዮጵያዊና ሶስት ኤርትራውያን ጋር ቀላቅሎ ወደ ካርቱም ልካቸዋለሁ ብሎ ወደ ጫካ ሲወስዳቸው እየተሸጡ መሆናቸውን አልተገነዘቡም ነበር። እንደ መጽሐፍ ቅዱስ ዮሴፍ መሸጤን ቆይቼ ነው ያወኩት ሲል አጫወተኝ። ገዢዎቹ ደግሞ እስከ አፍንጫቸው ታጥቀው ሲጠባበቁ የቆዩ ራሻይዳ መሆናቸውን ነገረኝ። በቀጥታ ከሱዳን ወደ ግብፅ ሲና በረሃ ይዘዋቸው በረሩም። ሙቀትና ቅዝቃዜ የሚፈራረቁባት ሌላኛዋ የሰብአዊ ፍጡር ቄራ የሆነችው ሲና በረሃ ላይ ክልሎች የሰው በጎች ጋር ተቀላቅለው ሰላሳ ስድስት ደረሱ። አርባ ስድስት ቀናት ሙሉ ግርፋት፣ ረሃብ፣ ጥማት እየተፈራረቁባቸው ቆይተው ሀያ ስድስቱ እስከ ወዲያኛው አሸለቡ። የእነሱ መጣፈንታ ተመሳሳይ ሞት ከመሆን የተረፈው ግን የእስራኤል ወታደሮች በድንገት ደርሰው ሲታደጓቸው ነበር። ወጣቱ በትንሽ ዕድሜው ያጋጠመውን መከራና ስቃይ በራሱ እጅ ከትቦ ሰጠኝ፣ እንደሚከተለው ይቀርባል። ሲና በረሃም መንገዱን ጀመርኩት ባልጠነከረ እግሬ መድረሻዬን ሳላውቅ ግዞዬን ጀምሬ የሩቁን አልሜ ሶጣ ካገሬ ስደት እንደዋዛ ሰምቼ በወሬ መንገድን ጀመርኩኝ ባልጠነከረ እግሬ ከዚያማ በኋላ ምን ያህል ወንኩታለኝ፣ የስደትን ጣዕም ሀብዬ ቀመስኩኝ፣ በበረሃ ፀሐይ እየተቃጠልኩኝ፣ በድካም በረሃብ እያንቀጠቀጥኩኝ፣ አንዳንዴ ሲብሰኝ እምባ እያረገፍኩኝ፣ ጓዶቼ ሲወድቁ ሲሞቱ እያየሁኝ የኔ ምጣ ነገ ያው ነው እያልኩ እምባ ያለቀስኩኝ። ለካ ስደት ስቃይ መሆኑን አየሁኝ። በሲና በረሃ በኤሌክትሪክ እሳት እየተቃጠልኩኝ ዛሬ ግን ተመስገን ለጮራ በቃሁኝ። ይሄው ያ ሁሉ አልፎ አምላኬን ጌታዬን ኖሬ አመሰገንኩኝ። አረ እንዴነሽ ሲና ብዙ ያየሁብሽ፣ እግሮቼን ታስሬ ስቃይ ያየሁብሽ፣ መከራና ችግር የተቀበልኩብሽ፣ በዱላ በድንጋይ ደሜ የፈሰሰብሽ፣ ወይ ሲና በረሃ በስንቱ ታዘብኩሽ፣ ዘመድና አዝማድ ወዳጅ በሌለበት መከራና ስቃይ አሳር በበዛበት የሰው ልጅ ሰው በላ አውሬ በሆነበት አንዱ ለአንዱ ገዳይ ጨካኝ በሞላበት ሰው እንደ ቆሻሻ ጫካ የሚወጥበት ወይ ሲና በረሃ ስንቱን አየሁበት።